የቦርሳው መሸጫ ዋጋ 39,000 የአሜሪካ ዶላር ነው። ይህንን ዋጋ በወቅታዊ የኢትዮጵያ ብር ምንዛሬ ስናሰላው አንዷ ቦርሳ 6,240,000 ብር ታወጣለች ማለት ነው። እንግዲህ አንድ ቦርሳ ለመግዛት ከ6 ሚሊየን ብር በላይ ማውጣት ማለት ነው። ይህ ዋጋ አንዳንድ በአገልግሎት ላይ የሚገኙ ትናንሽ ነጠላ ሞተር አይሮፕላኖች ከሚሸጡበት ዋጋ በላይ መሆኑ ደግሞ አጃይብ የሚያሰኝና የቅንጦትን ፋሽንና ትርጉምን እንዲሁም ደግሞ አስፈላጊነቱ ዳግም እንዲታይ የሚያደርግ ሆኗል። ቦርሳዋ የልዊ ቪቶን መለያ ምልክት በሆነው ሞኖግራም ካንቫስ ላይ በጥቁር ቆዳ ማሰሪያዎችና በብር ቀለም በተሠሩ የብረት ክፍሎች ተሞልታለች። የፋሽን ባለሙያዎች እንደሚሉት ከሆነ ይህ ቦርሳ በዋነኝነት አንድ የቅንጦት ፋሽን ስነ ጥበብና የመሰብሰቢያ ዕቃ እንጂ እንደ ተራ የመጓጓዣ ሻንጣ ተደርጎ አይታይም። የአውሮፕላኑ ቅርጽ የያዘው ዲዛይን ጥቂት የግል እቃዎችን ብቻ ለመያዝ የሚያስችልና በዋነኛነት መዘነጫ የሆነ ነው።